ሀይ እንደት ናችሁ ሰላም ናችሁ ተመልሼ መጥቻለሁ መቼም ይሄ ሳምንት ለእኔ በጣም አይ ዶንት ኖ ለእናንተ ቀላል ሊመስል ይችላል ለእኔ ግን በጣም ኢምፖርታንት ሳምንት ነው ሰብስክሪበር በዚህ ደረጃ ሲያድግልኝ እና ሰዎች ቪዲዮውን ሲያዩልኝ ቪዲዮዎቼን ሲያዩልኝ በጣም የምር ነው ደስ ያለኝ ምክንያቱም በህይወቴ ላይ እኔም ጠቅሞኛል ብዬ የማስባቸውን ነገሮች ነው ወደ እናንተ ለማድረስ የምሞክረው የግዴታ በአንድ ነገር ዙሪያ ብቻ በምንም በህይወት አጋጣሚ ላይ ያሰብኩትን ይጠቅማል ብዬ የማምነውን ነገር ነው የማመጣው። እና የማየት አጋጣሚውን አግኝታችሁም ሆነ ሰዎች ሼር አድርገውላችሁ ስላያችሁ ልኝ ሰብስክራይብ ስላደረጋችሁ የምር ከልቤ አመሰግናለሁ። እና የመጨረሻ ቪዲዮ ላይ ያላያችሁ ሰዎች ካላችሁ ገብታችሁ፣ ጊዜ ካላችሁ ቼክ አድርጉት። ያወራሁት ስለ ቃላቱ ቃላቶቹን አትበያቸው የሚል ኮሜንት ደርሶኝ ነበር። ማለት ብልት ምናምን አትበይ ትንሽ ለአበሻ ጆሮ ይከብዳሉ። ነገር ግን ለምን እንደዚህ እንደምል ትንሽ ኤክስፕሌን ለማድረግ ሞክሬ ነበረ። ቃላቶቹን እንዲህ ብዬ ካልገለጽኳቸው የታችኛው አካል ምናምን እያልኩ ባባ ብለው ኤግዛክትሊ የትኛው ፓርት እንደሆነ ለማስረዳት ያስቸግራል። ስለዚህ በቀጥታ ነው የምነግራችሁ እና የመጨረሻ ቪዲዮ ላይ ብቻ ስለ ሴት ብልት ጤንነት ሀሳብ ለመስጠት ኢንፌክሽኖቹ ምናምን አንስቼ ለማውራት ሞክሬ ያለሁ አሁን ላይ ግን የተረዳሁት ቪዲዮዎቹ ላይ ሰዎች አይተው የሰጡት ሬስፖንስ እና በምን ደረጃ በምን ፍጥነት ሰዎች እንዳዩት ሳስበው፣ ኦኬ ሜይ ቢ ይሄ ነገር እኔ የህክምና ባለሙያ ሆኜ አይደለም፣ ግን ትንሽ ጊዜ ሜዲካል ስኩል ውስጥ አሳልፊያለሁ እና ያ ለእኔ ቤዚክ የሆነ ኖሌጅ ሰጥቶኛል፣ የራሴን ጤና እንዴት መጠበቅ እንዳለብኝ እና ኦኬ ይሄ ነገር ሰው ሁሉ ያውቀዋል ብዬ የማስበውን ነገር ሰው አያውቀውም፣ ስለዚህ አምጥቼ ላካፍላችሁ ብዬ ነው። አሁንም ፈርዘር አንድ ቪዲዮ ጨምሬ ሊሰራበት የመጣሁት ማለት ነው። እና ዛሬ ግን ላወራችሁ የፈለግኩት ስለ ኢንፌክሽኖቹ ምናምን አይደለም። ምክንያቱም ይሄ በሴክሹአል የሆነ ምክንያት የሚፈጠር ኢንፌክሽን፣ ሴክስ ሳይኖርም የሚፈጠር ኢንፌክሽን በጣም ብሮድ ነው፣ በጣም ሰፊ ነው። እና ብዙ ጊዜ አንዴ ከሆነ በኋላ በአንቲባዮቲክ ነው ሚዳነው። ምክንያቱም ይቅርታ በጣም ኢሚኒቲ ጠንካራ ኢሚኒቲ ወይ ይሄ የበሽታ የመከላከል አቅም ይፈልጋል፣ ያለ አንቲባዮቲክ ለመዳን። ያ ደግሞ እንኳን ኢትዮጵያ ባለው አበላል ባለው የአንቲባዮቲክ አቅርቦት ምናምን አይደለም፣ በጣም እንዴት ነው ጥሩ አመጋገብ ይበላሉ የሚባልበት አገር ላይ እንኳን ስቲል በአንቲባዮቲክ ነው፣ ኢሚኒቲ ራሱ እንደዛ አነሳስቶ ከኢንፌክሽን አይዳንም። ስለዚህ ከበሽታዎቹ ይልቅ የጥንቃቄ ወይ የመከላከል መንገዶችን ብናወራ ይሻላል ብዬ ይሄንን ሀሳብ ይዤላችሁ መጣው፣ ዛሬና እና እዚህ ጽፌ አዘጋጅቻለሁ። እንግዲህ እኔ በሶስት መንገድ ነው ልከፋፍልላችሁ የፈለኩት ለእናንተ ሞር አንደርስታንድ እንድታደርጉት ማለት ነው። ሴቶች ስለ ሴቶች ነው መጀመሪያ በሰፊ የማወራው። ወንዶች ላይ መጨረሻ ላይ እምላችሁ ነገር አለ። ምክንያቱም የእናንተ ከባድ አይደለም፣ የሴቶች ግን በጣም ኢምፖርታንት ነው። ስለዚህ በሶስት መንገድ ነው እኔ የከፋፈልኩት። በምን አይነት መንገድ ጽዳት ማለት የእጥበት እንዴት ነው መካሄድ ያለበት፣ አበላል እንዴት ነው እና ደግሞ መጠንቀቅ ያለብን አንዳንድ ነገሮች ምንድን ናቸው ብዬ እኔ የከፋፈልኩት። ስለዚህ ወደ መጀመሪያው ጉዳይ ስንገባ ስለ እጥበት መታጠብ፣ ሐኪሞች ብዙ ጊዜ በሳሙና እዛ አካባቢ አትታጠቡ የሚሉት የፈሳሽ የሳሙናው የሚወጣው ፈሳሽ ወደ ማህፀን ውስጥ እንዳይገባ ነው ሌላ ነገር አይደለም። እንጂ በጣም እንደውም ከተባለ ከገላችን ላይ በሙሉ በደንብ መታጠብ ያለበት ፓርት፣ በመታሻ መታሸት ያለበት ፓርት እዛታች ነው። ምክንያቱም ደድ ስኪን አለ ለባክቴሪያ የሚመች ቦታ ነው። ምክንያቱም እፍን ያለ ነው፣ ሙቀት አግኝቶ ባክቴሪያ በፍጥነት ሊባዛ የሚችልበት ቦታ ነው። ስለዚህ መታጠብ ግድ ነው። ግን ከሳሙና የሚወጣውን ፈሳሽ ኦር መታሻ ሚሆን ወደ ማህፀን በር አካባቢ አለማድረስ ነው። ከገላችሁ የሚፈሰው ውሃ ምንም ችግር የለም። ግን በመታሻ ኦር በሳሙና እዛ አካባቢ መድረስ ማለት ልክ ማህፀን በሩ ላይ እንጂ ሌላውን ፓርት ይቻላል ማህፀን በሩ ላይ ግን አይሆንም ምክንያቱም ያ ሳሙና ለዛ የተሰራ አይደለም። ይሄ ደግሞ ምን ያመጣል ወደሚቀጥለው ፖይንቴ ሲወስደኝ ሳሙና የተዘጋጀ ሳሙና አለ ፓርቲኩላርሊ ለታች መታጠቢያ የሴቶች ተብሎ ኢትዮጵያ ሁሉም ፋርማሲዎች ውስጥ የለም ግን አለ አንዳንድ ፋርማሲዎች ብጠያይቁ ታገኛላችሁ ለምሳሌ አሁን እዚህ ጋር እንዳዘጋጀችላችኋለሁ እኔ የምጠቀመው ይሄ ነው። ዩት ፒኤች 4.5 ይላል ይሄ መታጠቢያ። ኖርማሊ ከ3.5 እስከ 4.5 ፒኤች ያለው መታጠቢያ ነው ለዛ ታች ያለው ማለት የሚሸጠውም ገበያ ላይ ያለው። ምክንያቱም ማህፀን የሚወጣው ፈሳሽ አሲዲክ ነው። ከሰባት በታች የሆነ ፒኤች ደግሞ አሲዲክ ነው። ስለዚህ ይሄ ለጽዳትም ሜንቴን ለማድረግም ይጠቅማችኋል ማለት ነው። በዚህ መንገድ ጽዳት መጠበቅ ይቻላል። ምክንያቱም ገላ በታጠብን ቁጥር ብቻ አይደለም እዛታች ሰው መታጠብ ያለበት በሳምንት አንዴ፣ ሁለቴ፣ ሶስቴ፣ አራቴ ብትታጠቡ ስል በቀን ውስጥ ሁለቴ ሶስቴ መታጠብ ያለበት ፓርት ያ ነው አይደለ? ስለዚህ ግዴታ ይህንን አይነት የሳሙን አይነቶች ምናምን ሊኖሯችሁ ይገባል ብዬ አስባለሁ። ግን አንድ እንዲታወቅ የምፈልገው ነገር ከማህፀን የሚወጣ ፈሳሽ ምን አይነት ነው ማለት ሽታው ምን አይነት ነው ኮንሲስተንሲው ምን አይነት ነው የሚለው ነው እንጂ ወሳኝ፣ ሁሉም ፈሳሽ መጥፎ ነው ማለት አይደለም። እንደውም አንዳንድ ፈሳሾች በጣም የጤነኝነት ምልክት ናቸው። የማህፀን ጤነኛ መሆኑ ምልክት ነው። ለምሳሌ በወር ውስጥ ሶስት አይነት ፈሳሽ ይወጣል። አንደኛው ፔሬድ ነው። ከፔሬድ በኋላ ልክ ፔሬድ ካለቀ ከትንሽ ቀናት በኋላ ከአንድ ሳምንት ከአስር ቀን በኋላ በጣም የእንቁላል ነጩን ፓርት የመሰለ ዝልግልግ ያለ ፓርት ይወጣል። እሱ ፈሳሽ በጣም የጤነኝነት ምልክት ነው። ኢንፋክት የኦቪሌሽን እንቁላል ወደ እንትን ውስጥ እንደመጣ ሬዲ እንደሆነ ሰውነት ማመላከቻ ሁላ ነው፣ እና በጣም የጤነኝነት ምልክት ነው። ሁለተኛው ፔሬድ ሊመጣ አንድ ሳምንት ነገር በፊት ጀምሮ ከማህፀን የሚወጣው ግግር ያለ ነጭ አይነት ነገር ነው። ፓንተም ላይ ሊኖር ይችላል። ስትጠረጉም ሊኖር ይችላል። ግግር ያለ ነጭ ነው። ይሄ የጤነኝነት ምልክት ነው። እነዚህ ፈሳሾች ጤነኝነት ምልክቶች ናቸው። ከዚህ ውጭ ሲሆን ነው ችግር። ለምሳሌ ሽታ ያለው ቢጫ አይነት ነገር ኦር አረንጓዴ አይነት ነገር የኢንፌክሽን ምልክት ነው። ተረዳችሁኝ? ኦኬ፣ ወደ ምንበላው ነገር እንግባ። አሁንም ሴቶች ላይ ነው ያለሁት። ወንዶች መጨረሻ ላይ እምላችኋለችኝ። መቼም ለወንድም ለሴትም ይጠቅማል ይሄ ቪዲዮ ምክንያቱም እንዳልኳችሁ ባለፈው፣ ለብቻችሁ አትኖሩም። ወንዶች ሚስት፣ እህት፣ ልጅ ምናምን አላችሁ እና መስማቱ ክፋት የለውም። የምንበላው ነገር ላይ አሁን ኢትዮጵያ ላይ ይሄንን ብሉ ያንም ብሉ ማለት በጣም ይከብዳል። ምክንያቱም ያለው የኢኮኖሚ ነገር ያሳስባል። ለማንም ተመችቶታል የሚባልም ሰው የሚፈልገውን ምግብ ላያገኝ ይችላል እና ግን በጣም ፕራክቲካሊ እኔ ተምሬ ያወቅኩት በዛውም ደግሞ በህይወቴ ላይ አፕላይ ሲያደርገው በጣም የጠቀመኝ ነገር ነው የምነግራችሁ። በሳምንት አንድ ቀን ቢያንስ ቢያንስ አንድ ቀን ቢቻ ሁለት ሶስት ቀን ቢሆን ጥሩ ነው ግን በቃነሰ ቢባል በሳምንት አንድ ቀን አንዲት ሴት ልጅ በባዶ ሆዷ በባዶ ሆዷ ማለት ለምሳሌ ቁርስሽን ልትበይ እቅድሽ ወደ አራት ሰዓት ከሆነ ጠዋት ሁለት ሰዓት ላይ ተነስተሽ ከእንቅልፍሽ በባዶ ሆድሽ ንጹህ እርጎ ፍሌቨር ያለው አይደለም፣ ማር ያለው አይደለም፣ ሚጥሚጣ ምናምን ያለው ንጹህ ምንም ነገር የሌለው እርጎ በባዶ ሆድ ጠጥቶ አንድ ሁለት ሰዓት መጠበቅ ያለውን ጥቅም ማድረግ ስትጀምሩ ነው የሚገባችሁ። ምክንያቱም ፕሮባዮቲክ የሚባል ነገር አለ እርጎ ውስጥ። ፕሮባዮቲክ ደግሞ ለማህፀን ፒኤች ባላንሱን፣ አሁን ያልኳችሁን እዚህ ላይ ያሳየኋችሁን ፒኤች ባላንሱን ሜንቴን የሚያደርግበት መንገድ አንዱ ፕሮባዮቲክ ይጠቀማል ሌላ ኢንፌክሽኖችም ማይነር ኢንፌክሽኖችም ካሉ ማህጸን ላይ ፋይት የማረግ አቅሙን እየጨመራችሁለት፣ ኢሚኒቲ እየሰጣችሁት፣ አቅም እየገነባችሁለት ትሄዳላችሁ። በባዶ ሆድ ምንም አይነት ፍሌቨር የሌለው እርጎ፣ ምንም አይነት የሚጥሚጣ ጫው ኮተት የሌለው ባዶ የሆነ እርጎ በባዶ ሆድ ጠጥቶ አንድ ሁለት ሰዓት ፕሮሰስ እስከሚያደርግ ሆዳችሁ ይንጋጋል። ይንጋጋ አድርጋችሁ መጠበቅ የራሱ በጣም ከባድ ቤኔፊቶች አሉት እና ይችን በምግብ ላይ ይችን ያዙ። ሌላ ምንም ልላቸው አልችል። በምግብ ዙሪያ በጣም ከባድ ነው ከአቬላቢሊቲ ማንጻር ከዋጋም ማንጻር፣ ይችን ነገር ግን በማድረግ ብዙ ነገር ትቀይራላችሁ። ሶስተኛው የምንጠነቀቃቸው ነገሮች፣ ስለዚህ ጥንቃቄ ሲባል አንደኛ ንጽህና በጎደለ ስፍራ ወይም ቦታ ላይ ሴክስ አለማድረግ ነው። ይህን ስል ምን ልትል ፈልጋ ነው? ያው አልጋ ላይ ነው ምናምን ነገር ልትሉ ትችላላችሁ፣ ግን ነው ሁሉ ሰው ያንን ፕራክቲካል አያደርግም። በፈረንጆቹ ኩኪ የሚባለው በአማርኛ ደግሞ ድንገት ያልታቀደ ሴክስ የሆነ አካባቢ ላይ ሲደረግ አካባቢው ላይ ያለው የጽዳት ደረጃ በደንብ ማተር ያደርጋል። ሁለተኛው ነገር ከሴክስ በፊት ወንዶች ምንም ማድረግ ያለባቸው አይመስላችሁም። ስህተት ነው። ለጋልፍሬንዶቻችሁ፣ ለፓርትነሮቻችሁ ኬር የምታደርጉ ከሆነ ሁሌ፣ ምንም ይሁን በቃ፣ ምንም ያህል ንጹህ ሁኑ ከሴክስ በፊት ኢሚዲየትሊ ከሴክስ በፊት ግን በሳሙና በደንብ መታጠብ፣ ሳሙናውን ደግሞ በደንብ መለቅለቅ ግድ ነው። ወንዶች ሴቶች ደግሞ ወንዶቹ ይሄን ማድረጋቸውን በጣም ቼክ ማድረግ አለባቸው፣ እርግጠኛ መሆን አለባችሁ። ማለት ችላ የሚባል ነገር አይደለም ልላችሁ ፈልጌ ነው። ሌላው ከሴክስ በኋላ ወዲያውኑ ሴት ልጅ ሽንቷን መሽናት አለባት። እኔ ይሄ የፈጠርኩት ነገር አይደለም፣ ገብታችሁ ምንም ነገር ላይ ብታነቡ አንደኛ ረከመንድ የሚደረግ ነገር ነው። ከሴክስ በኋላ ኢሚዲየትሊ ሴት መሽናት አለባት። እዛ ጋር አነሰሰሪ ያሆኑ እናንተ ሴት ልጅ ጤና ላይ እንትን ሊፈጥሩ የሚችሉ ሽንት ውስጥ ያለ አሲድ ስላለ አሲድ አይደለም፣ ቤዚክሊ ግን ሽንት ውስጥ ያለ ኮንተንት አለ አጥቦ መውሰድ የሚችል ስለዚህ ሽንትም ወዲያው መሽናት ጥቅም አለው። ሌላ ነገር ፓንት ይህንንም ማለት አልነበረብኝም፣ ግን ፕራክቲካል የማያደርጉ ሰዎች እንዳሉ ተረድቻለሁ። እንዴት ተረዳሽ አትበሉ፣ ግን ተረድቻለሁ። ፓንት በየቀኑ መቀየር አለበት። ያው ኮተን መደረጉ ፕሪፈረብል ነው፣ ግን ሁሌ ኮተን ላይደረግ ይችላል። የምትለብሱት ልብስ ላታረጉ ትችላላችሁ፣ ግን በየቀኑ መቀየር አለበት። መደገም የሚችል ነገር አይደለም። ይህንን አይ እኔ ላይፌ በጣም ሳሙና በምን ብር ተገዝቶ ምናምን ካላችሁ የምትጨክኑት በራሳችሁ ጤና ላይ ነው። ነገ ብራችሁን የምታወጡት ፓንት አልቀይርም ሳሙን አልገዛም ባላችሁበት ገንዘብ ሄዳችሁ ሐኪም ቤት ትታከማላችሁ። ስለዚህ እነዚህን ትንንሽ ጥንቃቄዎችን፣ ፕሪቨንቲቭ መንገዶችን መጠቀም ይቻላል። እምቢ አትበሉ። ሼቭ የምታረጉ ሴቶች ሁሉ ሰው ሼቭ አያረግም። ዋክስ የሚያረጋለ ሼቭ የሚያረጋለ በሌዘር ድብ እናድርጉ ያጠፋም አለ። ግን ሼቭ የምታረጉ ሴቶች ከሶስት ጊዜ በላይ አንድ ምላጭን አትጠቀሙ። በ የባክቴሪያ ማደጊያ በደንብ ስፍራ ነው የምላጭ ላይ ማለት ነው ምንም ያህል በንጽህና ብታጥቡትም። ስለዚህ ሼቭ የምታደርጉ ሰዎች ሴቶች ከሶስት ጊዜ በላይ ምላጭ አትጠቀሙ። ይሄን ነው የምላችሁ። ላስት ባት ኖት ሊስት። ወንዶች ወንዶች ያው እግዚአብሔር ሲፈጥራችሁ ታድላችሁ። ማህፀን ኮተት የላችሁም። ስለዚህ ብዙ እናንተ ላይ እንትን የለም፣ ጫና የለም። በእንደዚህ አይነት ነገር ዙሪያ ግን ችላ ማለት የሌለባችሁ ለእናንተም ለሚስትም ኦር ለገርል ፍሬንድ ለፓርትነራችሁም የሚጠቅም ነገር ግን ልንገራችሁ በመጀመሪያ ደረጃ ወንዶች ፀጉር ምናምን መቆረጥ ያለባችሁ አይመስላችሁም ብዙ ሰዎች ማለት መቼም ሲወራም ምንም ኮንቨርሴሽን ውስጥ ይሰማላችሁ ግዴታ ነው ግን እዛ አካባቢ ፀጉር መቆረጡ ምንድነው ጥቅሙ ማለት ጥሩ ነው ምንድነው ጥቅሙ መሰላችሁ በጎፈረ ቁጥርና ውስጥ የሙቀት እናንት ኮንዲሽን በተፈጠረ ቁጥር ውስጡ ባክቴሪያ የማደግ እድሉ ሰፊ ነው። በቃ የባክቴሪያ መራቢያ ቦታ ነው የሚሆነው። ለእናንተም፣ ለፓርትነራቸው የማይጠቅም ነገር ነው። ስለዚህ ሁሌ ባይሆንም በተቻለ መጠን ማንሳት ነው የግዴታ። በምላጭ በምናም መሆን የለበትም። በሬዘር ፀጉር በመቁረጫው ማንሳት፣ ቀልል ማድረግ። ገላችሁን ስትታጠቡ ስትታሹ እንኳ ቆዳችሁን የምትነኩበት የፀጉር ቁመት እንዲኖረው ማለት ነው። ሌላው ነገር ያው ከሴክስ በፊት ቅድም እንዳልኩት መታጠብ ነው። ያ ጥቅሙ ምንም ግልጽ ነው፣ ለማንችም የጽዳት እንትን ግልጽ ነው። ግን በተጨማሪ ደግሞ ከሴክስ በፊት ለእናንተም ለፓርትነራችሁም፣ ከዛ በኋላ ደግሞ ስትጨርሱ መታጠብ ለእናንተ ነው ጥቅሙ። መጣሁ ተመልሻለሁ፣ ተመልሻለሁ። እንግዲህ ምን ላይ ነበር ያቆምኩት? አዎ ለወንዶች ደግሞ መታጠቡ ከሴክስ በኋላ አድቫንቴጁ ለእናንተ ነው። ምንም አይነት ማለት ከበሽታ ምናምን ለመከላከል አይደለም፣ እስ ሲምፕል ጽዳትን ለመጠበቅ ምክንያቱም፣ ከሴት የሚወጣው ፈሳሽ እናንተ ላይ ረጅም ሰዓት ሲቆይ ና ሙቀት ሲያገኘው ምናምን ጠረን ይፈጥራል። ስለዚህ ለእናንተ ነው ጽዳቱ ከሴክስ በፊትም ከሴክስ በኋላም መታጠብ እና ላስት የምላችሁ ነገሩ ወንዶች ኤክሴን አበሽቃለሁ የተጣለዋትን ገልፍንድን ማን እንደሆንኩ እኔ አሳያታለሁ እያላችሁ በየቦታው አትወሸቁ። የምትወሸቁ ከሆነ ደግሞ አለመወሸቅ አልችልም ግድ መወሸቅ አለብኝ እየዞርኩ ካላችሁ ደግሞ መጋጫ ተጠቀሙ፣ ኮንዶም ተጠቀሙ እንጂ በላይፋችሁ ቁማር አትቆምሩ። እሺ በቃ ይሄ ነው ምላችሁ ለወንዶች። ኤኒዌይስ ቪዲዮዎችን ስላያችሁልኝ አመሰግናለሁ። ሆፕፍሊ የምላቸው ነገሮች ግልጽ ይሆናሉ፣ ይጠቅማችኋል ብዬ አስባለሁ። ፈርዘር ደግሞ ጥያቄ ላላችሁ ሰዎች እዚህ ኮመንት ላይ ሞር ፕራይቬት የሆኑ ነገሮች ከመመላለስ ቲክቶክ ላይ ሪኩዌስት ብትልኩልኝ፣ ማለት የሜሴጅ ሪኩዌስት አይቼ ቼክ አድርጊ ምላሽ ሰጣለሁ ማለት ነው። ተመሳሳይ ስም ነው እዛ ላይ ያለኝ ቲክቶክ ላይ። ስላያችሁልኝ አመሰግናለሁ። ትል ኔክስት ታይም ቻው።